ጽናት እንደ ዛሬ ተደስቼ አላውቅም። ሁላችሁም ደስ ሊላችሁ ይገባል። ጽናት እውነትም ጽናት ናት። ያም ሁሉ ፈተና ኪራ ያደረሰባት እሱ እውነቱን አዝሎ፣ እሷ ግን ትዕግስቱን ተላብሳ ለዚች ቀን ስለደረሰች ከልብ ነው በጣም ደስ ያለኝ። እንግዲህ ትናንት ባለቀበው እንደቀረበው እንዳያችሁት መጨረሻ ላይ እንግዲህ ጠጥቼ ራሴ ማስደሰት አለብኝ ውሰደኝ ወደ መጠጥ ቤት ብለው እንግዲህ አልወስድሽም ቢላትም፣ በገንዘቤ ሄዳለሁኝ ስትለው ይዟት ሄዶ ነበር እና እዛ ጠጥታ ሰክራ እንግዲህ እጅ ያውም የተውሶ የልቤን ሳነግረው ሄደ ተመልሶ ልልልልል እያለች እንግዲህ ጽናት ስትገጥም እባክሽ፣ ኧረ ሰው እያየች ነው ጸጥ በይልኝ ቢላት፣ ስሙኝ አለች ደግሞ ቆም ብላ። ናሆሜ ተወኝ፣ ስሙኝ አለች፣ ስሙኝ አለች። እኔ ጽናት ማለት ትምህርት ቤት አቋርጬ ሰው ቤት በሰራተኝነት ገብቼ ተቀጥሬ ባሰሬ የተደፈርኩ ነኝ ትላለች። ከዛ በኋላ አርግዤ ደግሞ ልጄን ያሰሬ ፍቅረኛ መርዛ ብልታ ልጄን ገደለችብኝ ትላለች። አረባክሽ ተይ እያለ ይለምናታል ከዛ እንግዲህ እሷ ደግሞ

ከዛ ና ክሩቤ ደውሎ ናሆሜን አምጣልኝ ሲላት፣ አለመጣም። አጨብጭቤ ልድርህ ነው ወይ የምመጣው? አልመጣም። የቀለበት ሰርግ ሰቀን ን እንዲኖር ትፈልጋለህ? እንዲህ ደሞ ጭራሹን አልመጣም። አትመጣም? እንዴት እንደዚህ ታደርጋለህ? ቀለበት እንደምታደርግላት እኮ ሰምቻለሁ። ስለዚህ ምንድን ነው የእሷ መገኘት በፍጹም የማይሆን ነገር አትስራ ብሎ እሱም ናሆሜን በጣም ሲቀየምበት፣ ከዛ እሱ ቀጥ ብሎ ወደ ጽናት ወዳለችበት ሄዶ ጽናትም አልሄድም ብትለውም አስገድዱ እንግዲህ ወደዛ ቤት እንድትሄድ አደረጋት ማለት ነው። ከዛ በኋላ እንግዲህ ከቤት ውስጥ ገብተው እንግዲህ እንግዲህ ቁጭ ብለው አብረው እየዋሉ እባክህ፣ አንተ ቀለበት ልታረግኛ መጥራት ምን ይባላል? እኛ ማን ላይ ነው ምንፈርደው? አትፍረዱብኝ ሲላቸው፣ ተረጋግታቸው አዳምጡኝ፣ ምንድነው የምንሰማ ቤቴን እንዴት እንደመረጥካት ትነግረኝ ነው። እኔ ከአዋሳ የመራሁት እኮ ለጽናት ብዬ ነው ብላ በጣም ትጫወበታለች። ተረጋጉ። ምን አለበት አንድ ጊዜ ተረጋግታችሁ ብትሰሙኝ ይላል። እኔ ከዚህ በኋላ አንተን ምንም አይነት ነገር መስማትም ማዳመጥም አልፈልግም። ለውሳኔ ትቸኩላለና ሆሜ ጽናትን እዚህ ቤት ለማስወጣት እንዲሁም የዘገየን ይመስለናል። አሌ መራዊት፣ እሺ አንድ ጊዜ ብቻ ተረጋጉ አለች። ምንድን ነው ምን ሰማህ? እስኪ ንገረን አሉት እና ጮሁበት። ከዛ በኋላ እንግዲህ እዩ አለን ሲጀምር ሲያደርግና ወደ ተመልካቹ ዛሬ እውነቱ የሚወጣበት ሰራተኛው የምታጋልጥበት ሰዓት ስለደረሰ በጣም ደስ ብሎኛል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች የሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ድግሱ ደረሰሁሉ ሁሉ ነገር ደረሰ ወይ እያለ ነበረ። አዎ፣ በጣም ጥሩ እንግዲህ የምግብሽ ጠረን ቤቱን አውዶታል እያላት ነበር። ና አሁን እንግዲህ ሁሉ ነገር በሰላም ሊያልቅ ነው ሲላት፣ አዎ እኔም እንደውም ከእንግዲህ ወደ ልጄን ይዤ ወደ ሀገሬ ከህሌን አወቀሳም ልድን ነው ትለዋለች። ሰራተኛይቱ አይዞሽ በቃ ብሎ እንግዲህ ፈገግ እያሉ እንግዲህ ሁላቸውም ተደስተው እሺ ግን እኮ አለችው ጽናት። እንደተኛሽ ችግር የለም ጽናትን እኔ እቀሰቅሳታለሁ ተያት ብሎ እንግዲህ ጽናትን ገብቶ ጽናት ጽናት ተነሺ ብሎ ይቀሰቅሳታል። እና ምን ላደርግ ነው የምትቀሰቅሰኝ ሰርግህል ደግ ስትለው ባይሆን ሰራተኛዋን አንድነትን አግዣታላት፣ እሺ አግዛታለሁ ብላ ተነስታ እኔ ግን በዚህ ላይ የጽናት ጽናት እውነትም በጣም ነው ያደነኳት ማለት ነው። እንግዲህ እንደዚህ ካድርጓት፣ ከዛ በኋላ እንግዲህ ሁላችንም የጽናትን ነገር እንደዚህ ነገር እያደረግን አልቀበልም ትለዋለች። መራዊትም እንግዲህ አይዞሽ፣ ምንድን ነው የምታደርገው? ምንድን ነው ሰርግ? ሰርግ እኮ የምታደርግ ነው፣ ቀለበት እኮ ነው አለች። ግን ያው ደጋሽ ቀልብ የለውም እንጂ ብዙ ድግስ ደግሻለሁኝ፣ ትንሽ መደገስ አልችልም አለችው አንድነት። በቃ ችግር የለውም እንኳን አንቺ ተጣጣቢና ተዘገጃጅና፣ እሷን እንቀበላት አላት። አረ ችግር የለውም አለች። በአየር መንገድ ስታንዳርድ ነው። ግን ልብስ እኮ ቆንጆ ነው። ቀይሪ ልብስሽን፣ ችግር ሻሽሽን ቀይርያት አላት ማለት ነው። እሺ፣ በል እሺ እኔም ጠብቅሻለሁ፣ ብሎ እንግዲህ ሁለቱ የሰሩትን ስራ ሰርተው ቤቲም እንግዲህ እኔ ቀለበት ነው እያለች ዱብ እንቅ እያለች በቤት ስትመጣ እንግዲህ በተራሽ አልቅሽ እያለች ስት አይ ፈጣሪ፣ ልገላገል ነው። ልጄን ይዤ ልሄድ ነው። ፈጣሪ ደረስክልኝ እያለች ስትል ልጄ ልጄ አለቻት። ዛሬ እኮ ኪራ እና ትዬ ሊጋቡ ስለሆነ ደስ ብሎ ነው አለቻት። አይ ቅን ልብ ሲኖርሽ እኮ ለሰው ታስቢያለሽ፣ ስለ ታስያለች። ቅን ልቦና ሲኖርሽ ሁሻውም ይወድሻል። ቅን ልቦና የሰው ልጅ የራስሽ ይኖርሻል፣ የሰው ደስታ ያስደስትሻል አለቻት። አዎ አለቻት የት ነ የገዛሽ ይህን ቅን ልቦና እንትነግሪኝም አለቻት። ምኑን ቅን ልቦናውን የት ነ የገዛሽ አለቻት። እሱ የሚገዛ አይደለም ከፈጣሪ የሚሰጥ ነው ትላታለች። ብዙ አትደሳሰች፣ ግን ቅንና ንጹህ ልቦና ሲኖርሽ ብዙ ሰው በውስጥሽ ይገባብሻል። ደብቀሽ ብትኖር ይሻልሻል፣ አለቻት። አልገባኝም ሲባባሉ ክሩቤት ድንገት ከፍቶ ቤቱን ይመጣል። ምኑ ናችሁ ነው እዚህ አላቸው። መልካምነቷን እንዳይነጥቁባት እየመከርኳት ነው አለ ፅናት። እንደዛ ነው እሽ እንግዳውስ እኔ ያላቋርጣችሁ ጨርሱ ብሎ እንግዲህ ይሄዳል። ከዛ ጽናትን ቀስቅሶ ሳሎን ይሄ ወደ መጥበህ እንድትሄድ ሲያደርጋት ደረጅ ላይ ትቀመጥና በጣም ትተክዝና ታዝናለች ማለት ነው። ከዛ ወደ ቤተሰቦቿ ደውላ አባቷንም እንደ ከፋት እንዳዘነች ሁሉ ነገር ትነግረዋለች። የሰው አገር ለቆ ሀገሩን ቀየውን መሄድ ብዙ ነገር እንደሚያሰማ ትምህርቷንም ባይኖራት መታ እንደምታየው ትገልጸዋለች። ስሚ፣ አለቻት ደግሞ ከደረጁ ለሄዳ እንዳንቺ አይነት ታታሪ ሰራተኛ ስላገኘ ደስ ብሎኛል፣ አለቻት። ቤት የጌዳ ቅንጡ፣ አለቻት። ቤቲ ለጽናት ለማንኛውም ጽናት መልካም የማልቀስ ጊዜ ይሁንልኝ ዛሬ፣ አለቻት። የሚያለቅሰው ማን እንደሆነ ገና አልታወቀም። ከዛ በኋላ እሷም ዝም ብላ ተክዛ ተውቻትና እና ወደ ሳሎን ስትሄድ ጓደኛዋ ሰላም መታለች። ማን ነበር ስሙ? ማቸም ጓደኛዋ መታለች። ጓደኛዋ መምጣቷን ስታይ እንዴት መጣሻንቺ? አለቻት ክሩቤ ደውሎ ልኝ እኮ ጠርቶኝ ነው አለቻት። ወይ ጉድ አለችና ከዛ ሁሉንም ሰብስቧቸው እንግዲህ አስቀመጣቸውና ስሙኝ አላቸው። ቡና ተፈላ፣ አንድነት ቡና ፈልታ ቁጫ ሁላችሁንም ዛሬ ፍቅሬን የመለስኩበት ቀን ነው ሲል ጽናት ብድግ አለች። ጽናት ቁጭ በይ አላት ማለት ነው ክሩቤ። እንዴ ምን ማለት ነው አንድነት? የምትነግረን ንግግር አለ፣ ሁላችንም እናዳምጣት፣ እሷ እንስማት አለ። አንድነትም ተነሳች። እንዴት ዋላችሁ የታዳማችሁ እንግዶች አለች። ልጄን ዛሬ ያገኘሁበት ቀን ነው አለች። ድሮም እኮ ልጅ እንዳለች ጠንቅቄ አውቃለሁ አለ ጽናት። እኔ ማለት የእኔ ቢጤ የነበርኩ ሰው ነኝ። ልጄን ለማሳደግ ስል የሰው ፊት የገረፈኝ ከርታታ አለች። ቆይ አሁን ስለዚህ ምን አስፈለገ? ቀጥታ ወደ ዋናው ነገር ግቢ አለች መራዊት። እንዲሁ ታሪኩ ስትነግረኝ መንደርደሪያ እንዲሆናችሁ ነው አለ። እናም እሱም ስላልተሳካልሽ ነው እንጂ ነገሩ ትላታለች። ከዛ ሁለቱ ቤቲና ጽናት ይጨቃጨቃሉ። አትጨቃጨቁ፣ እስኪ የእሷን ነገር እንስማ፣ ጓጉተናል አለ ናሆሜ። ስሜ አንድነት ሳይሆን ማስረሻ ነው አላልኩሽም? ሰላም አየሽ፣ ማስረሻ ስትል ስትሰምቻት አለው አለ ስለ ኪራ ይህን ነገር ሌላ ጊዜ እንስማው፣ አለ ቤቲ። ምን ነው ከአንቺ ጋር የሚያቆራኘው ነገር አለ እንዴ? ቤቲ አላት። አይ፣ ማለት ምን ምን ማለት ነው? አለች ቤቲ። ከዛ ቀጤ አሏት አይ ስሜን ሴሜን ቤቲ ስለምታውቀው አለችባት። እንደ እንዴ ምን ማለትሽ ነው አለች። እንደኔ ኔ ስራ ቢሆንማ እዚህ እናንተ ፊት መቆም አይገባኝም ነበር። እንደ በደሌ ብዛቱ እስር ቤት ነበር ምገኝበት መገኘት ያለብኝ። አንቺ ውሻ ላ አፍሽን ዝጊና ውጪ አለቻት ቤቲ። ግን እውነቱ ሲታወቅብሽ እንኳ ትንሽ አታፍሪም አለ ክሩቤ። ሳቀች ቤቲ ከትብላል እኔ ምንም ምን እንደሆንኩኝ የረሳኝ ይመስለኛል። ከዚህ በኋላ ታስፈራሪኝ እንዳትሞክሪ አላት። ቆይ ምንድን ነው እየሆነ ያለው? አለ ጽናት። ጽናት እኛ ምንም ስላማታ ትላንትና ማታ ነው ለእኔና ናሆም የተነገረን፣ ግን ያ ነገር ባይነገረን እኛ ለቤቲ ቀለበት እዚህ ቦታ አንገኝም ነበር አሏት። ጽናቴ አለ ክሩቤ፣ ስሜትሽ እንደጎዳሁት እኔ አውቃለሁኝ። ከዛ በላይ ለአንቺ ስል ነው ሁሉን ነገር ያደረኩት። ለምን ፍቅርህን አቅፋች ኮለሌ ስትል አልነበረም? ድሮም አንቺና ኔ ኪራን አንድ ላይ ስታይን አይንሽ ደም ይለብሳል እያሉ መሟጎት ጀመሩ። በዚህ ጊዜ ረባካችሁ ልጅቷ እስኪ ምን እንደሆነ ትንገረናለ። እንግዲህ ቁጭ አለና ነይ ብሎ ከጠራት በኋላ ያለውን አስታወሳት። አንቺ አሁን ማን እዚህ ቤት እንዳመጣሽ ንገርኝ። አንገድሽ እንደ ጦስ ዶሮ ጠምዝዜ ሳልጥልሽ እዚህ ቤት ያመጣሽ ማን ነው? ደላላው አለችው። ደላለው አይደለም፣ አሁንም አትዋሽ። ዋሽ እኔ እነግሬሻለሁ። ትግስቴን አትፈታተኝ። እውነቱን አውጪ። ማን ነው እዚህ ቤት ያመጣሽ? እያለ ሰራተኛዋን ክሩቤ ይጠይቃታል። ያፋጣት ህይወቴን ሲኦል አድርገሽው፣ በፍጹም አልተውሽም። ተናገሪ ይላታል። እኔ ምንም ማውቀው ነገር የለኝ። ንገሪኝ ብሎ በጥፊ መታ። ትስምኛለሽ? እውነታውን አውጪ። እኔ ላከብርሽ እየፈለኩ ነው፣ ግን አንቺ ክብር አይገባሽም አላት እና ተናገሪ ስላት እኔ ስለምታውቀው ነገር ምንም ነገር አላውቅም አለችው። አይ ጣቢያ ወስድሻለሁን፣ ካለዛ ሲላት፣ በቃ እኔ እነግርልሃለሁ፣ ከየት ጀምሬ ልንገርህ? አለችና መርበት በቱንተይና ሁሉን ነገር ንገረኝ፣ እኔ እኮ ልጅ አይደለም። ሁሉን ነገር ያቀነባበረችው ቤቲ ናት። እዚህ ቤት እንዲገባ ያደረገችን ቤቲ ነው። ከመጀመሪያው ጀምረች እንዲት ነገር ይፈልጋል። እኔ ባለፈው እንደነገርኩህ በመሀል የራሴን ሻይ ቡና እየሰራሁ ጀምሬ ነበር ግን በዛ አጋጣሚ የአማንን አባት ተዋወቁት። አማን ማለት የልጄ አባት ነው። ስለዚህ ልጄ ደግሞ በሽተኛ ጭንቅላቱ ላይ ውሃ ያዘለ ራስ ላይ ሆኖ ተፈጠረብኝ። በዛ ምክንያት እንግዲህ እዛ ቤቲ ስትመላለስ ስለምነበር በዛ ተዋወቅን መንገዱ ላይ ከዛ በኋላ እንግዲህ ወደ አንተ ቤት የአንተን ነገር ሳይሆን የነገረችኝ ነገሩን ገልብጣን የነገረችኝ ምን ማለት አላት እናንተ የቤት ልጅ አርግዛ አንተ ከሰራተኛዋ ጋር ተመሳጥረህ እንደገደልክባት አድርጋ ነው የነገረችኝ። ከዛ በኋላ እኔ ጽናት ሻወር እየወሰደች ፎቶግራፏን እርቃኖን ሆን የሆነ ፎቶግራፍ አነሳዋት ና ሁሉን ነገር ተወርታ ስለነገረቻት እኔ ለእሷ ደግሞ እውነት ነው። ለዛ ደግሞ ልጄንም ስላቀፈችልኝ ብዬ እንደዛ ብዬ ለጽናት ገላ ነግደሽ ነው አንቺ የልጅሽን የምታሳድጊው። ሲላል ከረፈደ ነው ነገሩ እየገባኝ ባክ፣ ቤቴ ልጄን ትገለብኛለች እና ይቅርታ አድርግልኝ። አሁን ይሄ ምን ማለትሽ ነው ተነሺ ብሎ ተናደን። መጀመሪያ ነበር መጥኖ መደቆስ፣ አሁን ምን ያደርጋል ጥድጥሎ። እኔን እስኪ ጽናትን ቤቴ ምን ያህል እንደ ተበጠበጥ አው አቃለሁ ግን ከረፈ ቢሆን እውነታ ስለገባኝ። ስለገባሽ ምን ፍላሹን ወስ? ማለት ፍላሹ ከአንቺ ጋር ነው የህፃናት ፎቶ ያለው? አዎ አለችው እና ለምንዝም ማልሽ ልጄ ልጄን ፈርጄ ልጄን፣ ቤቲ እሷ ከእሱ ጋር ስለሆነ ትገልብኛለ ብዬ ነው ስለዚህ አሁን ትሰጨኛለች። አይ በፍጹም አልሰጥህም፣ ልጄ ማጣት አልፈልግም። ምንም ቢሆን ምንም እንደምናደርግ ደግሞ እንነጋገራለን። ቢላትን ፍላሹን በፍጹም ልሰጠው እንዳልገባ አልሰጥህም፣ አላምንህም፣ ይቅርታ። ድሮስ ሌባ እናት ራሷን አታምንም አላት። ተውከው፣ እንደሱ አትበለኝ አለችው። እኔም ለእናንተ ለፍቅር እንደምታስበው እኔም ለልጅ አስባለሁ አለችው። እሺ አለና ነገሮችን ምን ማድረግ እንዳለብን እኛ እንወስናለን በሚል ውጭ ብሎ አስወጣት። ይህን ሁሉ ታሪክ እንግዲህ ለተሰበሰቡት ለሁላቸውም ነገራትና አስወጣት። ግን አደራህን የልጄን ነገር አለችው ማለት ነው። እና ክሩቤ ለተሰበሰቡት ሰው እና ጽናትዬ አንቺን ጠልቼ ሳይሆን ፎቶግራፉን እርቃንሽን የሆነውን አሳይታኝ፣ በዛ አንቺን ለመጠቀም እኔ አንድ ሰው ደውሎ ማን እንደሚያስ እንደሚታስፈራራት ንግረውኝ ነበር እሱ እኔ ነኝ የደወልኩት አለ። ሰራተኛዋ መጀመሪያም እኛም ጠርጥረን ነበር። ሰራተኛዋ እኔ ስላሳዘንሽኝ እና ታሪኩ የአንቺ ሳይሆን የቤቲ ሆኖ ሳገኘው አንቺ ታሪክሽን ስላዋራሽኝ አንቺ ነግርሽ ቆይታ ገኘታለች ጎዳናሽ ነው ምጥልሽ አለ። ቤቲ ተናዳ በቃ እኔ በጣም ሰው ብቻ፣ አንቺ ግን በጣም ጨካኝ እና ስህተት ሰርቶ የማይጸጸት ሰው አይቻላቅም አለቻት። እንግዲህ ልጇንም ከቤት አውጥቶ ቤት ተከራይቶ ክሩቤ ያስቀምጦ ሂጂ ልጅ ሽንያጂ ከተከራየሁበት ልጅ ቤት ውስጥ ልጅሽን አስቀምጨልሻለሁ አላት። የዛን ጊዜ እንግዲህ ቤት ያዙ ልቀቁ ብላ አበደች ማትነ ነው። ከክሩቤ ያለላቀቅም ክሩቤ የኔ ነው ትጫዋለይ፣ ታለቅሳለይ። ስለዚህ በዚህ ሰዓት እንግዲህ እውነቱ ተጋልጣ ጽናትና ክሩቤ አንድ ላይ ሆነው እሷም አበደች ማለት ነው እና በጣም የሚገርም ነው። ጽናት ግን ጽኑናት እና በጣም ነው ደስ ያለነ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።